በጥንታዊ መንፈሳዊ ጥበቦች ውስጥ ስምን ወረቀት ላይ ጽፈው የጨው ውሃ ውስጥ መክተት መጥፎ እድልና ክፉ መንፈስ ወደ ህይወታቸው እንዳይቀርብ፣ ጸጋ ሰላምና በረከት ወደ ህይወታቸው እንዲመጣ የሚመኙት ነገር ለመሳብ ይጠቀሙበት እንደነበረ ከጥንት ጀምሮ የሚታወቅ ነገር ነው። ስምህን ወረቀት ላይ ጽፈ የጨው ውሃ ውስጥ መክተት የበረከትን በር የሚከፍት ፣ ህይወትን የሚቀይር በስም የተሰራን መተት በማፍረስ እርኩስ መንፈስን በማባረር የምትፈልገው ነገር ወደ ህይወት እንዲመጣ የማድረግ ኃይል ያለው ለዘመናት የተደበቀ ምስጢር ነው ይሉታል። ነገሩ ሲሰሙት ቀላልና የማይታመን ይመስላል። ነገር ግን መለኮታዊ ኃይል ያለው የቃል ኪዳን መተማመኛ የሆነ ተፈጥሯዊ ውሁድ እንደሆነ በመጽሐፍ ቅዱስ ውስጥ ተጠቅሶለታል። ብዙዎች ህይወታቸውን የቀየረ ልምምድ እንደሆነ መስክረውለታል። የጨው ውሃ እንዲህ ታምራዊ የሆነበት ምክንያቱ ምን እንደሆነ እስኪ ነገሩን በደንብ ተንትነን እንየው የጨው ውሃ ውስጥ ሶስት ዋና ዋና ነገሮች ይገኙበታል አንደኛው ስምህ ሁለተኛው ደግሞ ጨው ሶስተኛው ውሃ ናቸው እስኪ ከስም እንጀምር በሀገራችን ስምን መላእክ ያውጠዋል ይባላል ስምህ ከመጠሪያነት ባለፈ እና ከፊደላት በላይ በመንፈሳዊ እይታ ሲታይ ያንተነትህን እስትንፋስ ታሪክህን ተስፋህን ደስታህን ጉዳትህን የያዘ ሀሳብ፣ ስሜት፣ አንተነትህ እና የህይወት መንገድ ላይ ተጽዕኖ የሚያመጣ ኢነርጂ ያለው ሀያል ነገር ነው። ስም ከበጎ፣ ከሰላም፣ ከዓላማህ፣ ከመልካም ምኞት ጋር የተያያዘና በፈጣሪ ምሪት የወጣልህ ወይም የተሰጠ ከሆነ ለበረከት፣ ለስኬት፣ ለሰላም መብዛት ምክንያት ይሆናል። በአንፃሩ ስም ከአሉታዊ፣ ከፍርሃት፣ ከእጥረት፣ ከክፋት፣ ከተስፋቢስነት ጋር ተያይዞ ያለ ፈጣሪ ምሪት የወጣልህ ከሆነ በህይወትህ መልካም ነገር እንዳይመጣ፣ እንዳይሳካልህ፣ እንድትጎዳ ምክንያት ይሆናል። ደግነቱ ምንም እንኳን ስማችን በኛ ላይ የተወሰነ የማይቀየር ተጽዕኖ ያለው ቢመስልም ነገር ግን የሚያመጣውን መጥፎ ተጽዕኖና ክፉ ኢነርጂ ማጽዳት፣ ወደ በጎ መቀየርና ወደ ግብህ ተስፋ መድረስ ይቻላል። ለዚህ ነው ስምህን ጨው ያለበት ውሃ ውስጥ ማስቀመጥ ጥቅሙ የስምህን ኃይል የሚቀይርና ስም ላይ የተሰራን ክፉ አሰራር የማፍረስ ኃይል ስላለው ነው። ስለ ውሃና ጨው ደግሞ እስኪ ትንሽ ልበል። ውሃ ህይወት ያለው ስጋዊ ብቻ ሳይሆን መንፈሳዊ አካላችን የማጽዳት ኃይል ያለው መረጃን መዝጋቢና አስተላላፊ የራሱ የሆነ ትውስታና ኢንቴልጀንስ ያለው ነገር ነው። ውሃም በየትኛውን መንገድ ቃል በማውጣት፣ በመንካት፣ በድምፅ በመድገም፣ በማየት፣ በማዘዝ ብቻ መልእክታችንን እንዲሸከም ማድረግ እንደሚቻል ተረጋግጧል። በብዙ ሃይማኖቶች ውስጥ ጨው የማጥራትና የማረጋጋት ስሜት እና ተምሳሌት ተደርጎ ሲጠቀሙበት የነበረ ነው። ጨው መለኮታዊ ኃይል እንዳለው ተመስክሮለታል። በመጽሐፍ ቅዱስ ውስጥ ጨው ከአርባ ጊዜ በላይ ተጠቅሷል። ጨው በመጽሐፍ ቅዱስ የጥራት፣ የንጽህና፣ የቅድስና፣ የቃል ኪዳን ምልክት ነው። ጨው ቃል ኪዳናዊ እንደሆነ ሲገልጽ ኦሪት ዘሌዋውያን ምዕራፍ ሁለት ቁጥር 13 ላይ የምታቀርበውን የእህል ቁርባን ሁሉ በጨው ታጣፍታፋት የአምላክንም ቃል ኪዳን ጨው ከእህል ቁርባን አታጎድልም በቁርባን ሁሉ ላይ ጨው ታቀርባለህ ይላል። ኦሪት ዘውልቅ ምዕራፍ 18 ቁጥር 19፣ ጨው ዘላለም የሚጸና የቃል ኪዳን መተማመኛ መሆኑን ደግሞ ሲገልጽ የእስራኤል ልጆች ከተቀደሱ ነገር ሁሉ አንስተው ለእግዚአብሔር ያቀረቡትን ለአንተ ከመልካም ከአንተም ጋር ለወንዶችና ለሴት ልጆች ድርሻ እንዲሆን ለዘላለም ሰጥቼአለሁ በእግዚአብሔር ፊት ለአንተ ከአንተም ጋር ለዘሬ የጨው ቃል ኪዳን ለዘላለም ነው ይላል። ጨው የፈውስ ኃይል እንዳለው ሲገልጽ ደግሞ መጽሐፈ ነገስት ሁለተኛ ምዕራፍ ሁለት ቁጥር 22። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም ያመጡለት ውሃው ወዳለበት ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሸዋለሁ አለ። ከዚህ በኋላ ሞትና ጭንገፋ አይሆንበትም አለ። ኤልሳም እንደተናገረው ነገር ውሃው እስከዛሬ ደስ ድረስ ተፈውሷል ይለናል። ጨው የጥራትና የንጽህና ተምሳሌት መሆኑን ሲገልጽ ሕዝቅኤል ምዕራፍ 4 ቁጥር 24 ላይ ማንፃቱንም ከፈጽምክ በኋላ ነውር የሌለበትን ወይፈን ከመንጋውም የወጣውን ነውር የሌለበትን አውራ በግ ታቀርባለ እግዚአብሔር ፊት አቀርባቸዋለ። ካህናቱንም ጨው ይጨምሩባቸዋል፣ የሚቃጠለውን መስዋዕት አድርገው ለእግዚአብሔር ያቀርቧቸዋል። ጨው በዓለም ዙሪያ ለተለያየ ዓላማና ጥቅም ላይ ውሏል። ካቶሊኮች ቅዱስ ውሃ ሲያዘጋጁ የማጥራት ኃይል እንዳለው ስለሚያውቁ ውሃ ውስጥ ጨው ይጨምሩበታል። አይሁዶች ከፈጣሪ ቃል ኪዳን የገቡበት ነው። ሂንዶዎች ለመጽደቅ ጠቃሚ ነው ብለው ያምኑበታል። ቡዲስቶች ለሺህ ዓመታት መጥፎ መንፈስን ይከላከላል ብለው ሲጠቀሙበት ኖረዋል። በድሮ ጊዜ ጀርመኖች ስኮትላንዶችና ኖርዌዮች ቤታቸውንና እርሻቸውን ከጠንቋዮች ለመጠበቅ ጨውን ግቢያቸውና ቤታቸው ውስጥ ይበትኑ ነበር እንግዲህ የተቀደሰው ውሃ ከቃል ኪዳን ተሸካሚው ጨው ጋር ሲዋሃድ የማንጻት ኃይል ያለው አስደናቂ ውህድ ይፈጠራል እዚህ ውህድ ውስጥ ደግሞ ስምህንና እንዲሆንል የምትፈልገውን መልካም ምኞትን ተመኝተህ ጽፈህ ስትጨምረው ስምህን ብቻ ሳይሆን የሚያጸዳው ውስጥህን ፍላጎትህን አንተነትን የገደበን ኢነርጂ ፍራቻህን፣ ጥርጣሬን፣ ወደኋላ የሚገድብን ነገር ሁሉ እንዲፈርስ በማድረግ አዲስ በረከት ወደ ህይወት እንዲመጣ ያደርጋል። ስምህን በጨው ውሃ ውስጥ ከተትከው ማለት ልክ ጨው ምግብ ሳይበላሽ ጠብቆ እንደሚያቆየ ሁሉ የፈጣሪ የቃል ኪዳን ምሳሌና መተላለፊያ የሆነው የጨው ውሃ አንተነት፣ ኢነርጂ፣ መንፈስ እንዲጠበቅ እንዲታጠብ፣ ለፈጣሪ አሳልፈ ሰጠ፣ በረከት ተከፈተ ማለት ነው። ታዲያ ይህን ለማድረግ አተገባበሩ እንዴት ሆነ እንዴት እንደሆነ ልንገራችሁ። አንደኛ የምትፈልገውን ነገር አጥርተ ማወቅ ነው። ገንዘብ ነው? ጤና ነው? መልካም ግንኙነት ነው? በደንብ አጥርተ በምናብ ማየት፣ ህይወት የተገደበበትን ቦታ ማስተዋል። አንተ ምኞትን አጥርተ ካላወቅ ፈጣሪም ሊሰጥህ አይችልም። ምን እንደምትፈልግ አጥርተ ካወቅክ በኋላ ወደ ሁለተኛ ደረጃ የሚሆነው ውሃ በጎድጓዳ ሳህን ውስጥ ወይም በጎድጓዳ ሳህን ነገር ማዘጋጀት ነው። ሳህኑ ከተቻለ የጠርሙስ ቢሆን ይመረጣል። ከዚያም በውሃ ሙላው። ከተገኘ የምንጭ ውሃ ቢሆን ይመረጣል። ከዚያም ጨውን ውሃው ውስጥ መጨመር ነው። ሶስተኛ አንድ ኤፎር ነጭ ወረቀት አዘጋጅና ወረቀቱ ላይ ሙሉ ስምን ጻፍበት ከታች ደግሞ ምኞትህን ጸሎትህን ፍላጎትህን ዘርዝረ ስለሰጠኸኝ አመሰግናለሁ በሚል አረፍተ ነገር ጀምረህ ጻፈው። ለምሳሌ ከበሽታዬ ስለፈወስከኝ ይህን ቤት ይህን መኪና ስለሰጠኸኝ በዚህ ደግሞ ስለባረከኝ ይህን ሰው ስላገናኘኸኝ አመሰግናለሁ ብለህ ጻፈው። አራተኛ ከዚያም ወረቀትህን የተዘጋጀው የጨው ውሃ ውስጥ ጨምረውና አመስግነ ባርከ ቤት ውስጥ የጸሎት ቤት ካለ አለዚያም ሁሌ የምታይበት ቦታ አስቀምጠው። ጧት ጧት ሁሌም ስለ ሰጠኝ አመሰግናለሁ እያልክ እና ፈጣሪን እያመሰገንክ ለተወሰነ ጊዜ ቆይ። ከሀያ አራት ሰዓት በኋላ ከቤት ውጪ በቀን ውሃውን መድፋት። ብዙዎች እንደመሰከሩለት ይሄ ነገር ውጤት ያለው ነገር ነው እና መሞከሩ አይከፋም እላለሁ። ሰላሙ